በመንፈስ ቅዱስ ስም ሚያዝያ 26 በዚች ቀን የሱሲ ልጅ ሱስንዮስ በሰማዕትነት አረፈ። ይህም የካዲው ዲዮቅልጥያኖስ ወዳጁ ነበረ። የእግዚአብሔር መልአክም ተገልጦለትና ሰማዕት እንደሚሆን ነገረው። ይህም ነገር በልቡ አደረ። ከዚህ በኋላ አምልኮ ጣዖትን እንዲያስፋፉና እንዲያድሱ ከሹመት ደብዳቤ ጋር ንጉሱ ወደ ቅዱስም አይቶ እጅግ አዘነ። ከዚያም ወደ እርሱ አንድ ቄስ አምጥቶ የክርስትና ትምህርትን ተምሮ ተጠመቀ። ከዚህ በኋላ ወደ አንጾኪያ ተመለሰ። ፍጥረቱ ልዩ የሆነ ልጁን ወልዳ እህቱን አገኛት። ከዚህ በኋላ ሴት ልጅ ወልዳ ገርላ ደሟን ጠጥታለች፤ ሴጣን አድሮባታልና በወፍና በኢከይሲ አምሳል ይጋለጣል። በሀገር ውስጥም ልጅ በሚወለድ ጊዜ ወደ እርሱ ወርዳ በስራይም ገድላ ደሙን ጠጣለች። ቅዱስ ሲኔስም ይህን ባየ ጊዜ ጦሩን አንስቶ ከልጇ ጋር እቱን ገደላት። ልጇ ይሰጣለች ነው እና ሁለተኛም ስራይኞች ስለሆኑ ባሏንና የባሏን አባቱን ገደላቸው እነርሱም በሰራቸው ሰውን እያሳመሙ ይገድላሉና። ከዚህም በኋላ ወደ ኒቆምዲያ ተመልሶ በዚያ በአጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ ሀገሩ አንጾኪያም በተመለሰ ጊዜ በእርሱ የሆነን አባቱ ሱሲ አወቀ። መገለሉንም ወዶ ከንጉሥ ዘንድ ነገር ሰራበት። ያን ጊዜም ቅዱስ ሱስንዮስ ወደ ጣዖታት ቤት ሄዶ ወደ ሲኦል ይወርዱ ዘንድ በጌታችን ኢየሱስ ስም አወገዛቸው። ያን ጊዜም ምድር አፏን ከፍታ ዋጠቻቸው። ጣዖታቱም እንዳጠፋቸው ወሬው ተሰማ። አባቱ ዳግመኛ በንጉስ ዘንድ ከሰሰው። ታላቅ ስቃይም ያሰቃዩት ዘንድ ንጉሥ አዘዘ። በብረት ዘንጎችም ደበደቡት፣ በመንኮራኩርም አበራዩት። በመዶሻ ቀጥቅጠው ሁለተኛ ደግሞ በእህል በሚያበራዩበት መሳሪያ አበራዩት። ከዚያም በከተማ ውስጥ የጎተቱ የክብር ባለቤት ጌታችንም ያጸናውና በስቃይ ውስጥ ያስታግሰዋል፣ ከቁስሉ የሚፈውሰው መልአኩንም ልኮ ያለምንም ጉዳት አስነሳው። ብዙ ሰዎችም አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕታት ሆኖ። ንጉስም ከማሰቃየቱ በደከመ ጊዜ ራሱን በሰፊ ቆርጦት ዘንድ አዘዘ። የሰማዕትነት አክሊልም ተቀበለ። በስቃዩም ወራት በሰማዕታት የሞቱ ቁጥራቸው አንድ ሺ አንድ መቶ ዘጠኝ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚህ ቀን የጠራቢ ልጅ ቅዱስ ዮሐንስ አረፈ። ይህም ቅዱስ ከነዌ ሀገር ነው። አባቱ ጣዋትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊ ናት። ልጅ ባጣች ጊዜ ወደ እግዚአብሔር ለመነች። ጌታም ለመናዋን ተቀብሎ ይህን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። ስምንት ዓመት በሆነው ጊዜ የጠረበውን ጣዖት የሸጠለት አባቱን ያገለግል ነበር። በአንዲት ዕለትም ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም በእጁ እንዲጥለው አዘዘው፣ በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱን በተመለሰ ጊዜ ሰማይና ምድርን በውስጣቸው ያለው ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እኔ ለሰው እጅ ስራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው። እናቱም መጥታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ አጸናቸው። ከዚህም በኋላ በነገራቸው ሊሸነግሩት የአገር ሰዎች መጥተው የአባትን አምላኮች ለምንተው ካሉት፣ እርሱም እኔ የሰው እጅ ለሠራቸው ጣዖታት አልሰግድም፣ እነርሱ የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱም ይህን በሰማ ጊዜ ምሳር አንስቶ አንገቱን ቆርጦ በድኑም አልወደቅም፣ በደሙ እስከተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መስዋዕት በምድረ በዳይ ተቀበልክ፣ ይህንም መስዋዕት ከኔ ተቀበል አለች። ያን ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስደው ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱም በጦር ወጋው፣ ሰይጣኑም ከእርሱ ወጣ። ከዚህ በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን የቅዱሳን ስብስጥ ራስ የአባ ሠርጋና የድራይስ ምስክርነታቸው መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን።